ያፌት እንግዲህ ድንገተኛ ሆስፒታል ገብቷል። ኤፍራታና ቤዛ ደግሞ በናታን ተናደው እናታን ላይ እየጮሁበት ይገኛሉ። ያፌት እኮ ብዙ ነገር ናታንን አሳጥቶታል፣ ሕይወቱን ሁሉ፣ ቤተሰቦቹን፣ በጣም ብዙ ነገሮችን። ግን ያፌት አሁን ለምን ተቆርቋሪው በዛ? በእርግጥ በቀልም በበቀል መመለስ ከባድ ነው። ግን ቢሆንም ያፌት ያደረገው አንጻር ምንም አይደለም፣ ናታን ያፌትን መውጋቱ። ስለዚህ ኤፍራታና ቤዛ አሁን በጣም ተሳስተሃል፣ ይህ ማድረግ የለብህም ብላ ቤዛም ተቆጣቸው። ወንድነት ተደብቆ በጀርባ መውጋት አይደለም ወይም ጨለማ ለብሶ እሱን ጉዳት ማድረስ አይደለም። ወንድነት ማለት ፊት ለፊት መጋፈጥ ነው፣ አለች ቤዛ። ኤፍራታ ደግሞ ምንም ብታደርግ ምንም ያፌት ጋር አንዴ ተቆራኝቻለሁ። ያፌት ደግሞ መጥፎ ነገር እንዲሆን አልፈልግም። ያፌት ያንተም የጺም ወንድም ነው። ጺ ደግሞ ለእኔ የምትቀርበኝ ሁለ ነገሬ ምስጢረኛ ጓደኛዬ ናት፣ አለችው ከዛም ይህንን ያፌት ስጋቸው እውነት ወንድማቸው መሆኑን አምነው መቀበል አቃተው። ናታን ምን እያልሽ ነው? በማለት ኤፍራታ ላይ እጁን ለመሰንዘር ሞከረ ለመጀመሪያ ጊዜ ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ናታን ባደረገው ነገር በእርግጥ ትልቅ ስህተት ሰርቷል፣ ግን ደግሞ ያፌት በናታን ላይ ካደረገው አንጻር የናታን ጥፋት ምንም አይደለም። የሰው ልጅ ደግሞም ናታን መመለስ የሚችለው እሷን ካስደሰታት ብሎ ለኤፍራታ ነበር ያፌት እንደፈለገ በላው ላይ በህይወቱ ላይ ሲሆን ዝም ያለው ማለት ነው። እፊቱም የገዛ እጮኛውን ፍቅረኛውን በጣም የእሱ ህይወት ያለእሷ ጨለማ የሚሆንበትን ሚስቱን ወይም ፍቅረኛውን ኤፍራታን ሲያገባበት እሱን ፈርቶ ሳይሆን እሷን ካስደሰታት ብሎ ነበር። እናም ኤፍራታ ቤት መታ ወንድ ሆን ወንድ ሆኖ ከጎን የሚሆን ሰው ነው የምፈልገው ባለችው መሰረትም ናታን ምን ማድረግ ነበረበት? ወንድ ሁን ካልሽኝማ ወንድን ላንቺ የሚለካው በበቀል ከሆነ በማለት ናታን ያፌትን ተበቀለ። ያንን ነገር ሲያደርግ ደግሞ አሁን ቤዛም ኤፍራታም እናታን ላይ ቁጣቸውን እና ጩኸታቸውን ቀጥለዋል። እናም ኤፍራታ በንዴት ሁሉንም ነገር ዘከሰከችው ያፌት የናታንና የጽዮን ወንድም መሆኑን ነገረቻቸው። ግን ወንድም ነ ያልሽው ወንድሜ ከየት መቶ ነው? ወንድሜ ቢሆን እንኳ አይደለም ወንድሜ ጥላቴ ቢሆን እንኳ ይህን ሁሉ ስቃይ አያሳየኝም። ስለዚህ ዝም ብለሽ አታውሪ ሲላት አንድ ሁለት መባባል ጀመሩ። ጽዮን ደግሞ እንግዲህ ሰዎችን ጉዳት ሳታደርግ ቀስ እያለች እየተበለቀለቻቸው ትገኛለች። ኤፍራታን ከዛ ቦታ እንዴት ማዳን እንዳለባትም ጠንቅቃ ታውቃለች። ጽዮን በእርግጥ የምታደርጋቸው ነገሮች እራሱ አእምሯን እንኳ ስታ ያን ያክል የተጋነነ ነገር አይደለም። አሁን ግን ቀስ ብላ እየሄደች መንገዷን ቀጥላለች። ቤዛ ደግሞ አሁን ጓ ብላለች፣ ለምን ያፌትን እንደዚያ ያደረክ? ተሳስተሃል ናታን። ወንድ ሆንልኝ ያለችህ እኮ ፊትለፊት ተጋፍጠ የሚመጣውን ነገር ተቀበል እንጂ በጨለማ ሄደህ ያፌትን ችግር አድርስበት አይደለም እሷን ተረዳት ከጎኗ መሆን አለብህ ነው እንጂ ያልኩህ። እኔም ብሆን ሄደህ ያለቅድ ነገሮችን አበላሽ አላልኩም ብላ ቤዛ ግዋ ብላለች። ለምን ያፌት ከነቃና ከተነሳ ትልቅ ችግርና የማይዋጡት መከራ ውስጥ እንደሚገባ እንደሚገቡ የቤቱ ሰው በሙሉ ቤዛ ታውቃለች። አሁን ግን በጣም ትልቅ አደጋ ላይ ነው ያፌት ያፌት በከባዱ እንግዲህ ባህር አንጀቱን ጎርቶት ወጥቷል። እናም አሁን ስቃይ ላይ ይገኛሉ። እንደምንም ብሎ ያፌት ከዳነ ነገሮች ሁሉ የታቀዱት በሙሉ ብልሽሽታቸው ይወጣል። ያፌትና የናታን ጦርነት እንደገና ሀብሎ ይጀምራል። ያን ጊዜ ታዲያ የስንት ሰው ሕይወት ነው የሚበላሸው? እምቤዛም ለኤፍራታ እና ለናታን ጎን ሆና ያን ጊዜ የእንቅልፍ መድኃኒት እሰርጉ ላይ እንዳጠጣችው ሉሊት ላያፌት ትነግረዋለች። እናም እኔ ማን እንደሆንኩኝ አሳያታለሁ በማለት ዝቷል። አሁን ከዛ ከተነሳ ቤዛ እከሌ ከሌ የሚቀር የለም። አይገርም። ቢንያም ደግሞ በጣም እየተበሳጨና እያዘነ እያለቀሰ ይገኛል። ጽዮን ወደ ትውስታዋ ስለተመለሰች ቢንያም ለጊዜያዊ እሷን ለማስረሳት ብሎ የቀረበ እንጂ በፍጹም ፍቅረኛዋ እንዳልሆነ ተረድታለች። እናም አልፈልግህም፣ ዘወር በልልኝ፣ ማውራት አልፈልግም ብላ ስላባረረችው በጣም ልቡ ተሰብሯል። አሁን እንደ ሴት እያነባ ይገኛል። ይሄ ነገር ታዲያ እንዴት ነው? በእርግጥ ግን መክረው ነበር እንደ ኤፍራታና እንደ ናታን ፍቅር እንዳትሆኑ እፈራለሁ፣ እሷም ሆነ አንተም እንድትጎዱብኝ አልፈልግም ብላ ለምናው ነበር። ግን እሱ እኔ እኮ በጣም ነው የምወዳት ብሏል። እናም ለናታንም ደግሞ ጽዮንን እንደማያስቀይማት ቃል ገብቷል። ግን ጽዮን አሁን ማስታዋሷን ለማንም አልተናገረችም፣ ማንም አልነቃባትም። እናም ሞቅ ቀዝቀዝ እያለች ስራዋን እየሰራች ትገኛለች። እሉሊት ላይም ስራዋን ጀምራለች። ቀጥላም የወደፊት እቅዷ ያፌት ላይ ነው እና አሁን ያፌት በእርግጥ እዚህ ችግር ውስጥ በወንድሟ ምክንያት መግባቱ እጅግ በጣም ጽዮንን አሳስቧታል፣ አስጨንቋታል። ግን ደግሞ ከኢፉዬ ጋር ከሆንኩኝ ኢፉዬ በናታን ላይ ብትናደድ ለጊዜው ነው ግን ቢሆንም ምንም የሚመጣ ነገር የለም ከሷ ጋር ከሆንኩኝ የሚመጡብንን ችግሮች በሙሉ እንጋፈጠዋለን ብላ አምና ተነስታ ቆርጣለች። እንግዲህ ጽዮን ግን አሁን እዚህ መካከል ቢኒ በጣም በጽዮን ፍቅር እየተሰቃየ ነው። ጽዮን ደግሞ ማስተካከልና መመለስ ያለባት ብዙ ነገሮች አሉ። አንደኛ ኤፍራታን ከያፌት እጅ ማውጣት፣ ሁለተኛውና ዋነኛው ነገር ደግሞ ከያፌት ወንድሟን መጠበቅ ሶስተኛውና ከባዱ ነገር የወሰደባትን ገንዘብ በሙሉ ቤቷንም፣ ንብረታቸውንም አስመልሳ ያፌትን ጉድጓድ ውስጥ ለመክተት ትፈልጋለች። ያፌት ደግሞ ጽዮንን ከምንም በላይ ይወዳታል፣ ይንከባከባታል። ኤፍራታ እንግዲህ ምንም ብታደርግ ምንም እሰይ ብዬ አጨብጭቤ አልቀበልህም። ያደረግከው ነገር ትክክል አይደለም። ያፌትን እወደዋለሁ አሁን አምኜ ስለገባውበት፣ ምንም ቢሆን ምንም፣ አሁን የእሱ ነኝ። ስለዚህ በዛ ላይ የእናንተ ወንድም ስለሆነ እንግዲህ እናንተን በሱ ውስጥ እያገኘሁ እገኛለሁ። ስለዚህ ናታን አንተ የኔ ባትሆንም እኔ ግን ያፌትን ሰጥቶኛል። ለምን እንደዚህ አረክ? በማለት ጮኸችበት። ያፌት ራሱን አያውቅም ድንገተኛ ሆስፒታል በመግባቱ ምንም እስካሁን ድረስ እንኳ ሊነቃም ሆነ ሊያስታውስ አልቻለም። እናም እናታን ላይ ከሚጮሁ ናታን ምንድን ነው ጥፋቱ? በቃ ያፌት ናታንን ብዙ ስቃይ አሳይቶታል። ከገንዘብ ከቤተሰቡ ንብረት ያደገበትን ቤት ወስዶ እዛ ድረስ እንዳይሆን አስቃይቶታል። ታዲያ ይሄ ናታን ላይ እንደ ጀብዱ አድርገው ወይም ደግሞ ትልቅ ነገር እንዳጠፋ አድርገው ማካበዱ ከምን የመጣ ነው? ቤዛም በእርግጥ እሱ ሲነሳ የሚያደርገውን ነገር እንደማያቅ ስለተረዳች ና ሌላ ችግር ይፈጥርብናል ብላ ስላሰበች ነው። ኤፍራታስ ለእሷ ብሎ እሷ የተናገረችውን ነገር ተግባራዊ ማድረጉ ናታን እንደዚህ ሊያስከፋት እና ደግሞም እንደማትወደው መናገር የለባትም። እና ናታን በጣም አሳዝኖኛል። እንደኔ እንግዲህ ናታንም የፈለጋችሁትን በሉ። ከዚህ በላይ ምን ሊሆንላችሁ ምን እንደሆነ ነው የምትፈልጉት፣ የራሳችሁ ጉዳይ ብሏቸው ጥሏቸው ሄደ። ጽወን ግን እዚህ መካከል ጸጥ ብላለች እና ውስጥ ውስጡን ስራዋን እየሰራች ትገኛለች። አይገርምም። እናም እንግዲህ ያፌትና የናታን ጦርነት አሁን ያፌት ከጠና ህመም ውስጥ ነቅቶ ራሱን ካወቀና አይደለም በእግሩ መራመድ ተህመሙ ተደረሰበት አደጋ ድኖ በእግሩ መራመዱ ይቅርና ግን እዛው ራሱ ነቅቶ ናታንን በጋርዶቹ እና በገዛ ሰዎቹ እንደሚ እንደሚበቀለው ምንም ጥርጥር የለውም። አሁን ምን ይወጠዋል ናታን። ሴቶቹም እንግዲህ እየተንጫጩ ይገኛሉ። ጽዮን ሉሊትን እያሳበደቻትና እያጨለለቻት ትገኛለች ሉሊት ምነክቶ ነው ይሄማ የጤነኝነት አይደለም መንፈስ መጥቷል ወይስ እኔም ብቻ ነው የሚያስጨንቀው ትላለች ከላይ ተታይ ትትሯት ትገኛለች በእርግጥ የእነሱን ህይወት እንደዚህ ልታደርግ የቻለችው ሉሊት ናት እዛ ሄዳ ሁሉን ነገር ለናታ ለያፌት በመቀባጠሯ ኤፍራታን እንደዛ ንቆ እንዳደርጋ ትፈልጋለች። ግን ደግሞ አሁንም ሌላ ነገር መለኮስ አይቀርም። ግን ያፌት ታመመ፣ በጣም ተጎዳ። እና የሉሊት ስራ በእርግጥ የሉሊትና የያፌት ከባድ ነው። ናታን መልካም የሆነው ልጅ አሁን አውሬ ሆነ። ቤዛ ደግሞ እንደዛ መጥፎ የሆነችው አሁን መልካም ሆነች። ቻናሉን ሰብስክራይብ እያረጋችሁ